የምዕራባውያኑ ሚዲያዎች የኢራኑን መሪ አያቶላህ አሊ ሰይድ ካሚኔን እምጥግቡ ስምጥ መታጣታቸው መሰውራቸው አሊያ መጥፋታቸው ጉዳይ አስደንጋጭ ዜና ሆኗል ከማለታቸው 86 ዓመቱ የኢራኑ መንፈሳዊ መሪ አቶ አሊ ሰይድ ካሚኔ በሀገራቸው የቲቪ መስኮት ብቅ ብለው ኢራን ጠንካራ ጥፊን ለአሜሪካ አድርሳለች ብለዋል። የኢራኑ መሪ አያቶላህ አሊ ካሚኔይ የኢራንና እስራኤል ከአስራ ሁለቱ ቀናት የጦርነት ማብቂያ የእርቅ ስምምነት ከታወጀ በኋላ ለኢራን ህዝብ ለመጀመሪያ ጊዜ ይብቅ ብለው ዛሬ ሐሙስ ዕለት በቴሌቪዥን ቀርበው ባስተላለፉት ንግግራቸው ኢራን በብርቱ ጥፊ አሜሪካን መታለች ሲሉ፣ ሀገራችን አሸንፋለች እንኳን ደሳላችሁ ብለዋል። በአስራ ሁለቱ ቀናት ጦርነት ሀገራቸው ያስመዘገበችው እንድል አድንቀው ለህዝባቸው ባስተላለፉት መልእክት አሜሪካ ወደ ጦርነት የገባችበት ምክንያትም እስራኤል ሙሉ ለሙሉ እንደምትወድም ስለተረዳች ነው። እናም እስራኤል የኢራንን ሚሳኤል መቋቋም አልቻለችም ነው ነው ያሉት። ታላቁ የኢራን ህዝብ መንፈሰ ጠንካራና ና የስልጣኔ ባለቤት መሆኑ እጅ መስጠትና ለጥራት መንበርከክ አይችልም ሲሉም ተደምጠዋል። ኢራን በቀጠናው ከሚገኙት የአሜሪካን ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰውም አሜሪካ ይህንንም ለማሳነስ ሞክራለች ሲሉ የትራምፕ ንግግር ያጣጣሉት የአገሪቱ ጠቅላይ መሪ አያቶላህ አሊ ኻሜኔይ ነገር ግን ኢራን በዚህ እርምጃ ጠንካራ ጥፊን ለአሜሪካ አድርሳለች ነው ያሉት። አክለውም ኢራን በክልሉ ውስጥ ቁልፍ የአሜሪካ ማዕከላት አሏት እና አስፈላጊ በሆነ ጊዜ እርምጃ መውሰድ ትችላለች። ማንኛውም ጥቃት ቢከሰት ጠላት ከባድ ዋጋ እንደሚከፍል እርግጠኛ ነኝ ሲሉም ወደፊት በኢራን ላይ የሚፈጸም ማንኛውም ጥቃት ከፍተኛ ዋጋ ያስከፍላል ሲሉም አስጠንቅቀዋል። ከሳምንት በኋላ በሀገራቸው የቲቪ መስኮት ብቅ ብለው ንግግር ሲያደርጉ የተደመጡት ጠቅላይ መሪው አሜሪካ በኢራን ስለፈጸመችው ጥቃት ሲያነሱም ለእነሱ መሰረታዊ ነገርና ፍላጎታቸው ሁልጊዜም ቢሆን አንድ ነገር ብቻ ነው ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክለር ማበልጸግ ጋር ፍጹም ግንኙነት የለውም ሲሉ፣ አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒውክለር፣ በመቀጠል ደግሞ ሚሳኤሎች ያነሳሉ ሲሉ ነው የተደመጡት እድሜያቸው 86 ዓመት የሆኑት አያቶላህ አሊ ካሚኔ እስራኤል የኢራኑ የኒውክሌር ማብረቻ ቦታዎች ላይ ጥቃት ከሰነዘረችና ከፍተኛ ወታደራዊ አዛዦቿን፣ ሳይንቲስቶችን ላማ ካደረገችበት ሰኔ 13 ቀን ጀምሮ በሚስጥር ቦታ ተጠልለው ቆይተዋል። ሰኔ 22 ቀን አሜሪካ በሀገራቸው በቦምቡ ደብዳቤዎቿ የኒውክሌር ቦታዎችን ከመታችና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማክሰኞ እለት የእርቅ ስምምነት ካቀረቡ በኋላ ለመደራደርም ተሳትፈዋል። ይህ በእንዲህ እንዳለ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች ፊት ንግግር ያደረጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትከሻቸውን ከፍ ዝቅ እያደረጉ ሰላም ያልገዛውን ሀይል ይገዛዋልና በዚያ በሂሮሽማ ና ናጋሲኪ ላይ የተፈጸመ የሚያቋቋመውን ያንን ጦርነት ፍጻሜውን እንዲያገኝ አድርጎታል። አሁን ደግሞ በኢራን የኒውክሊየር ማብላያዎች ላይ የፈጸምነው ጥቃት የኢራንና የእስራኤልን ጦርነት እንዲያበቃ አድርጎታል ነው ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ። በኢራን የኒውክሊየር ማብላያዎች ላይ ጥቃት ፈጽመው መውደማቸውን ከገለጡ በኋላ በኢራንና በስራኤል መካከል ጦርነት ማስቆማቸውን በአዋጅ ማስነገራቸው ይታወቃል። አሜሪካና እስራኤል ታዲያ የፎርዶን ጣቢያ ድምጥማጡን አጥፍተናል ሲሉ የሲያ በጀሽ ዳንኪራ ሲረግጡና ትራምፕም ዛሬ ያንን ማለታቸው ቢቀጥሉም ታዲያ የሀገራቸው የደህንነት ተቋማት ባወጡት መረጃቸው የመጀመሪያ ደረጃ የስለላ ሪፖርት የአሜሪካ ጥቃት በኢራን የኒውክለር ጣቢያዎች ላይ ምንም ጉዳት አላደረሰም ሲሉ ነው የገለጡት። የእስራኤልና የአሜሪካ ባለስልጣናት በሚሰጧቸው መግለጫዎች ሁሉ የኢራን ማብለያ ጣቢያዎች በሙሉ መውደማቸውንና ዳግም ለማንሰራራትም ረጅም ዓመታት እንደሚወስዱባቸው እየገለጹ ነው። የሲአይኤ ዳይሬክተር አሜሪካ የኢራንን የኒውክለር ተቋሞች ላይ የፈጸመችው ጥቃት ከፍተኛ ጉራት አድርሶ ዓመታትን ወደኋላ እንዲመለሱ እንዳደረጋቸው በመግለጽ ሾልኮ ከወጣውና ፕሬዚዳንት ትራምፕን ካስቆጣው የደህንነት መረጃ የተለየ አስተያየት ሰጥተዋል የተባለው የአሜሪካ የስለላ ድርጅት ዳይሬክተር ጆን ራትክሊፍ የኢራን የኒውክሌር መርሃ ግብር ቁልፍ ቦታዎች ወድመዋል ያሉ ቢሆንም ሙሉ በሙሉ ተወግደዋል ከማለት ግን ተቆጥበዋል። የስለላ ተቋሙ ኃላፊ አስተያየት የተሰማው የፔንታጎን የደህንነት ኤጀንሲ የመጀመሪያ ደረጃ ግምገማ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን አላወደመም የሚል ሪፖርት ሾልኮ ከወጣ ከአንድ ቀን በኋላ ነው። ፕሬዚዳንት ትራምፕም ጥቃቱ የኢራን የኒውክሌር ተቋማትን ደምስ ደምስሷል ሲሉ በድጋሚ ተናግረዋል። ፕሬዚዳንት ትራምፕ ረቡ ዕለት በማህበራዊ ሚዲያ ላይ የሐሰተኛ ዜና ሚዲያዎች ዋሽተዋል፣ እንዲሁም አንዳቸውም የሌላቸውን እውነታ ሙሉ በሙሉ አዛንፎ አቅርበዋል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችቷን ከፎርዶ የኒክሌር ጣቢያ አዛውራለች የሚለውንም ሪፖርት ባስተባበሉበት ምላሻቸው ትራምፕ ከተቋሙ ምንም ነገር አልወጣም ሲሉ በማህበራዊ ሚዲያ ገጻቸው አስፍረዋል። አክለውም በጣም ረዥም ጊዜ የሚወስድ ነው፣ በጣም አደገኛ፣ እንዲሁም በጣም ከባድና ለማንቀሳቀስ አስቸጋሪ ነው ብለዋል። ይልቁንም በይዞታው ላይ የታዩ ተሽከርካሪዎችና ትንንሽ የጭነት መኪናዎች የአየር ማስተላለፊያዎቹን ቋሚዎች በግንባታ ለመሸፈን ሲሞክሩ የነበሩ ሰራተኞች ናቸው ነው ያሉት። የአሜሪካ የመከላከያ ሚኒስትር ፔቲ ሂዘትም አገራቸው የፈጸመችው ጥቃት የኢራን የኒውክሌር አቅምን ሙሉ በሙሉ ያወደመ ነበር ሲሉ ነው የተናገሩት። ሚኒስትሩ ትራምፕ በታሪክ ውስጥ እጅግ ውስብስብና ምስጥራዊ ምስጢራዊ የሆነውን ወታደራዊ ዘመቻ መርተው አስደናቂ ስኬትን ተጎናጽፈዋል ብለዋል። የመከላከያ ሚኒስትሩ ይህንን ንግግራቸውን ለማጠናቀር ዋቢ ያደረጉት አንደኛው የእስራኤልን አቶሚክ ኤጀንሲ ያወጣው መግለጫ ሲሆን ጥቃቱ የኢራን የማብለጸቂያ ተቋማት ከአገልግሎት ውጭ አድርጓቸዋል ሲል ኤጀንሲው ገልጾ ነበር። በተጨማሪም የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ፣ በኢራን የኒውክሌር መርሃ ግብር ላይ ከፍተኛ ጉዳት ደርሰዋል ማለታቸውን ሚኒስትሩ ማጣቀሻ አድርገው ከዚህም በተጨማሪ ሲአይኤም በተመሳሳይ መልኩ የደረሰበትን ጠቃላይ አጠቅሰው ዙታዎቹ ሙሉ በሙሉ ወድመዋል ብለው አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሊየር ማብላያ ዙታዎችን እንዳላዋደመ ሾልኮ የወጣ የአሜሪካ የመከላከያ ማዕከል የደህንነት ግምገማ አሳይተዋል። ቀደመ ግምገማው ጥቃቱ የኢራን የኒውክሌር መርሃ ግብር ምናልባትም በወራቱ ወደኋላ ሊመልሰው እንደሚችል ነው ያሳየው። ይህንን ሾልኮ የወጣ መረጃ የጠቀሱት ሚኒስትሩ ቅድመ ግምገማ ነው ሲሉ አጣጥለው ጥቃቱን ብዙ ስኬታማ እንዳልነበር የማሳየት አጀንዳ በሚዲያዎች ተይዞ ነበር ሲሉ አጣጥለዋል። ኃላፊነት የጎደለው ሲሉ ሚዲያዎቹንም ተችተዋል። ለምን አንደሰትበትም? ይህ ታሪካዊ ጥቃት ነው። እናም እንደ አሜሪካውያን ልንደሰትበት ይገባል ሲሉ ምላሽም ሰጥተዋል። አሜሪካ ኦፕሬሽን ሚድናይት ሀመር በሚል ስያሜ በኢራን ላይ የፈጸመችው ጥቃት ለ15 ዓመታት የታቀደበት እንደሆነ የገለጹት ደግሞ የሀገሪቱ ጠቅላይ ኢታማዦር ሹም ጀኔራል ዳንኬይን ናቸው። ጀኔራሉ አገራቸው የተጠቀመችባቸው ቦምቦች ከመሬት በታች በጥልቀት የተገነባውን የፎርዶ የኒክሌር ጣቢያን ለማጥቃት የተነደፉ የታቀዱ በመጨረሻም ጥቃት የተፈጸመባቸው መሆናቸውን ተናግረዋል። አሜሪካ ባንከር ባስተር የተሰኘውን ቦምቧን የሰራችው የፎርዶ የኒክሌር ማብላያን ለማጥቃት እንደሆነም አስረድተዋል። የይዞታ ሁለት አየር መተላለፊያ አቋሚዎች ተመትተዋል ያሉት ኢታማዦር ሹሙ ይህንንም ኢራናውያን ጥቃቱን ለመከላከል በግንባታዎቹ ለመሸፈን ሞክረው ነበር ሲሉ አክለዋል። ሁለቱ የአየር መተላለፊያ ቋሚዎች በመጀመሪያ ጥቃት ሲመቱ ከላይ ሸፍኗቸው የነበረው ግንባታ በመውደሙ በዚህም አምስት ተጨማሪ ቦምቦች ከመሬት በታች ውስጥ ገብተው በይዞታው ላይ ፈንድተዋል ብለዋል። አሜሪካ ኢራን ከመሬት በታች ጥልቀት ያለው የኒውክሌር ይዞታ እየገነባች ስለመሆኗ መረጃ የደረሳት ከዓመታት በፊት እንደነበርም አስረድተዋል። የአሜሪካ መከላከያ ስጋት ቅነሳ ኤጀንሲ መኮንን ፎርዶውን ለ አስራ አምስት ዓመት ሲያጠናው እንደነበር ገልጸዋል። በሚቀጥለው ሳምንት በሚደረገው ውይይት ምናልባት ከኢራን የኒውክሌር ግንባታዋን ለማቆም ቁርጠኝነቷን እንደሚፈልጉ ተናግረዋል። ይሁን እንጂ ኢራን ድርድር እንደሚካሄድ ምንም አይነት እውቅና አልሰጠችም። ነገር ግን የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ለኤንቢሲ እንደተናገሩት በአገሮች መካከል ቀጥተኛና ቀጥተኛ ያልሆነ ግንኙነት እየተካሄደ ነው። ራት ኪልፍ በመግለጫቸው ሲአይኤ ታማኝና ትክክለኛ ከሆነ ምንጭ ያገኘው አዲስ መረጃ በርካታ የኢራን የኒውክሌር ተቋማት ወድመዋል እና መልሶ ለመገንባት ዓመታትን ይወስዳል ብለዋል። የብሔራዊ ደህንነት ዳይሬክ ዳይሬክተሯ ቱልሲ ጋባርድ በኢራን የኒውክሊየር ተቋማት ላይ ስለደረሰው ጉዳት ትራምፕ የሰጡትን አስተያየት ደግፈዋል። ዳይሬክተሯ በኤክስ ልጥፋቸው ላይ ኢራናውያን ናታንስ ፎርዶ እና ኢስፋሃንን ሶስቱንም ተቋማት መልሶ ለመገንባት ከወሰኑ ሙሉ በሙሉ መገንባት አለባቸው። ይህ ደግሞ አመታትን ሊወስድ ይችላል ብለዋል። አሜሪካ ቅዳሜ ዕለት የፈጸመችው ድብደባ ሶስቱም ዋና ዋና የኢራን የኒውክሌር ጣቢያዎች ላይ ያነጣጠረ ሲሆን 125 የጦር ጆቶችን ያሳተፈ ነበር። አዲስ የሳተላይት ምስሎች በፎርዶ ሁለት የመግቢያ ስፍራዎች ዙሪያ ስድስት ጉድጓዶች መፈጠራቸውን ያሳያሉ። እንዲሁም በተመሳሳይ በኢስፋሃንም ከጥቃቱ በኋላ ጉድጓዶች ተፈጥረዋል። ነገር ግን ከመሬት በታች የሚገኙት የኒውክሌር ማብላያዎች ላይ መውደም አለመውደማቸው ግልጽ አይደለም። ማክሰኞ እለት ከፔንታጎን የመከላከያ ደህንነት ኤጀንሲ ለአሜሪካ መገናኛ ብዙኃን ሸልኮ የወጣ ዘገባ የአሜሪካ የቦምብ ጥቃት የኢራን የኒውክለር መርሃ ግብርን ምናልባትም በወራት ወደ ኋላ ሊመልሰው እንደሚችልም ያሳያል። የአሜሪካ የመከላከያ ሚኒስትር ግምገማው የተደረገው ዝቅተኛ እርግጠኛነት ባላቸው ነው ብለዋል። ግምገማውን የሚያውቁ ባለስልጣናት መረጃው የመጀመሪያ ደረጃ መሆኑን ገልጸው ተጨማሪ መረጃ ሲወጣ ሊለወጥ እንደሚችልም ተናግረዋል። አሜሪካ 18 የስለላ ኤጀንሲዎች ያላ ሲሆን አንዳንድ ጊዜ በተልኳቸውና ባላቸው ክፍሎት ላይ ተመስርተው እርስ በርሳቸው የሚጋጩ ዘገባዎችን ያዘጋጃሉ። የተባበሩት መንግስታት የኒውክሌር ተቋጣሪ ኃላፊ ራፋኤል ግሮሲ ረቡ ዕለት እንደተናገሩት ቴህራን ጥቃት ሲፈጸምባት በከፍተኛ ደረጃ የበለፀገው ዩራኒየም ወደ ሌላ ቦታ አዛውራለች። ነገር ግን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ረቡ ዕለት ለአልጀዚራ እንደተናገሩት የኒውክሌር ተቋሞቻችን በእርግጠኝነት ክፉኛ ተጎድተዋል ያሉ ሲሆን ተጨማሪ ማብራሪያ ግን አልሰጡም። የእስራኤል የአቶሚክ ኤነርጂ ኮሚሽን በፎርዶ ላይ የተፈጸመው ድብደባ የቦታውን ወሳኝ መሰረተ ልማት አውድሟል ብሏል። መግለጫው አክሎም በሁለቱም ተቋማት ላይ የደረሰው ጉዳት የኢራን የኒውክሌር ግንባታ በበርካታ ዓመታት ወደኋላ ይመልሳልም ነው ያሉት። ሆኖም የኢራኑ ፓርላማ ሊቀመንበር አማካሪ መህዲ ሙሐመዲ አሜሪካ ጥቃት ከሰነዘረች በኋላ ብዙም ሳይቆይ በፎርዶ ላይ የከፋ ጉዳት አልደረሰም ብለው ነበር። ረዥም ጊዜ ኢራን የኒውክሊየር መርሃ ግብረዋል ሰላማዊ አገልግሎት መሆኑን ትናገራለች። ከዚህ ቀደም የአሜሪካ የስለላ ተቋማት ቴህራን የአቶሚክ የጦር መሳሪያ እየገነባች አይደለም ሲሉም መናገራቸው ይታወሳል።